በስልሳዎቹ የእድሜ ክልል ውስጥ ይገኛሉ። የአቃቂ ቃልቲ ክፍለ ከተማ ወረዳ ሰባት ነዋሪ የሆኑት ወይዘሮ ደመቀች ሁንዴ የሁለት ልጆች እናት የሆኑት አዛውንቷ የዕለት ተዕለት ኑሯቸውን ለመምራት የሰው እጅ ጠብቀው ነው የሚኖሩት። የአይን ብርሃናቸው ማጣታቸው ከድህነታቸው ላይ ተዳምሮ ኑሯቸው በፈተና እየመሩ መሆኑ የሚያወሱት አዛውንቷ የሚኖሩባት ጎጆ ደሳሳ በመሆኗም ችግራቸውን አብሶባቸዋል። ሳይታደስ የነበረው የጭቃ ቤት ነው ያፈሳል ሶስተኛ ደግሞ ክረምት በመጣ ወቅት ጎርፍ ይገባል። ከዚህ ከላይም የሚፈሰው ከወዲህም ከወዲያም የሚመጣው ጠቅላላ ወደ እኔ ነው የሚፈሰው። ቤቱ ፈርሷል። በዛ ቤት ውስጥ ስኖር መቼ ወቴ እንደሚያልፍ መቼ እንደሚሞት ምኞቴ ነው፣ የመሞት ምኞት እንጂ የመኖር ምኞቴ የለኝ። ዛሬ ላይ ወይዘሮ ደመቀች በሰቀቀን ይኖርባት የነበረው ቤታቸው ታድሶላቸዋል። ይህንኑ የወደቀ ቤታቸውን ያቀኑትና አዲስ ገጽታ ያላበሱት ደግሞ የወትሮ መገለጫቸው የሞተ መቅበር ብቻ የነበሩት እድሮች አማካኝነት ነው። በአቅራቢያቸው የሚገኘው የቅዱስ ሚካኤል መረዳጃ እድር በበጎ ፍቃድ ተግባር አካል በሆነው የቤት እድሳት ተሳትፎ ነው የወይዘሮ በቀለ ችግር የተቀረፈው። በቅዱስ ሚካኤል እድር ውስጥ አባል ነኝ እኔም ይህ እድር በእውነት ነው ምለው ከእግዚአብሔር በታች እነዚህ ሰዎች ደርሰዋል። ከመቅበር በፊት ህይወትን ማቆየቱ ተያይዘውታል ብዬ ነው እንትን ምለው። አሁን ይህንን በመሰለ ሁኔታ አድሰውልኝ አስረክበውኛል። ትልቅ ለውጥ ያለኝ፣ ንጽህና አለው። ዝናብም ጎርፍም ቢመጣ አይደርስብኝም እና ጥሩ ነው። በጣም መኖር ምኞቴ ራሱ ከፍተኛ ነው። ቀብር ከማስፈጸምና የእድር አባላትን ከማጽናናት ያላለፈ ተግባር ሲከውኑ የቆዩት እድሮች አሁን አሁን በተለያዩ የልማትና የበጎ ፈቃድ ተግባራት ላይ እየተሳተፉ የነዋሪዎችንም ችግር እያቃለሉ የከተማዋን ልማትን እድገትም እያገዙ ይገኛል። በዚሁ የእድር የልማትና የልገሳ ተግባር ኑሯቸው ከተቃናላቸው ዜጎች መካከልም ወይዘሮ ብዙኖች ተክላህና አንዷ ናቸው። በወር አንድ ሺ ሁለት መቶ ለቤት እያገዘኛል እኔ ለመተባሉም አንድ ሺ አንድ ሺ ብርን እንሰጣለን እኔ ብልድር ብሴ ደግሞ በአመት በአመት ይሰጣሉ። መዋጮ ራሳችሁ ነው የከፈሉት? በጣም ያገዘኝ ነው። እነዚህም መሰል ገቢያቸው ዝቅተኛ የሆኑና ደጋፊ የሌላቸውን ዜጎች የኑሮ ውጣ ውረድ በማቃለል ማህበራዊ ኃላፊነቱን እየተወጣ እንደሚገኝ ነው መረዳጃ እድሩ የገለጸው። ሰው ከመሞቱ በፊት ለአባል ያለ ወለድ ብድር ይሰጣል። ስታማም ህይወት ለማዳን ህጻናት በየአመቱ አልባሳት አልባሳትን እናለብሳለን። የአምስት አረጋውያን ቤት እዚህ ባቡርታ ባድሰናል። መጀመሪያ አሁን ግን ብቻችን ተሳሳ ጎጆ ነበረ። በብሎኬት ነው ያደስ ነው። በፌድሮ መደበኛ የማንኛውም ኳሊቲን ያሟላ ቤት ነው። እድሩ ሰው ሲታመም ከመሞቱ በፊት በቁመና ይረዳል። ብዙ ነገር ያደርጋል። ምንም የሌላቸው ሰዎች ከክፍያ ነፃ ናቸው እና በየአመቱ የሚወስዱት ገንዘብ አለ። ይህን ይሄን ይረዳል ነው። አሁን አመት በዓል በመጣ ቁጥር እንቁላል፣ ሽንኩርት፣ ጤፍ እያመጣል ለአባሉ ተመጣጣኝ ዋጋ እናከፋፍላል። ዘመናትን ከተሻገሩ ማህበራዊ ሴቶች መካከል ቀደምት የሆነው እድር አሁን አሁን መረዳዳትና መተጋገዝ ጎልቶ ይታይበት ይገኛል። የቅዱስ ሚካኤል መረዳጃ እድርም የልማትና የበጎ ፈቃድ ተግባሩን በማላቅ የእድሩን የኢኮኖሚ አቅም የሚያሳድጉ አባላቶቹንም የሚደግፍበት ፕሮጀክት ነድፏል።